በማዕከላዊ ኢትዮጵያ ክልል የሃላባ ዞን ዋና ከተማ የሆነችው እድሜ ጠገቧ ሃላባ ቆሊቶ ከተማ ከ1865 እስከ 1889 ዓ ም ባለው ጊዜ ውስጥ እንደተቆረቆረች የሚነገርላት ሲሆን ከዚህ ቀደም ለከተሞች በተሰጠው አነስተኛ ትኩረት ምክንያት እድገቷ አዝጋሚ ሆኖ ቆይቷል። ይሁንና ከሀገራዊ ለውጡ ማግስት ሃላባ ቆሊቶ ከተማ ፈጣን የሚባል ሁለንተናዊ እድገት እያስመዘገበች ትገኛለች። በተለይም ከተማዋን ለነዋሪዎቿ ምቹ የቱሪዝምና የንግድ መዳ ረሻ ማዕከል ለማድረግ የተለያዩ ፕሮጀክቶች ተቀርጸው እየተሰራ ነው። ከዚህ ውስጥም የከተማ የኮሪደር ልማት ስራ ዋነኛው ነው። ከተማዋ የመጀመሪያ ዋና ስራ ለህዝቦቿ ምቹ እንድትሆንና ኢንቨስትመንት ሳቢና ማራኪ ከተማ ለማድረግ ታቅዶ እየተሰራ ነው። አጠቃላይ ከተማዋን ውብና ጽዱ ለማድረግ በርካታ የውስጥ አስፋልቶችን መስራት፣ ግሪነሪ ማልበስና የወጣቶች ፓርክ መስራት ስራዎች እየሰራን ያለንበት ሁኔታ አለ። አሁን ጎሌታው ከተማችን አሁን ባላት ሁኔታ በጣም በፈጣን ዕድገት ላይ ነው የምትገኘው ማለት ነው። ያው ስቴዲየሙን ግንባታ ስላለ የኮሪደር ልማት ስራው የቱሪዝም ማዕከል ጭምር ያረጋታል ብለን ያው እየሰራን ያለንበት ሁኔታ ነው ያለው። ያለምንም ካሳ ጥያቄ ሳይጠይቀን ያው የመጀመሪያ የዝግጅት ምዕራፍ ስራዎች ፕላንን የማስተግበር ስራ በ20 ኪሎ ሜትሩ አጠቃላይ። ሙሉ ለሙሉ ነው የሰራ ነው፣ የመጀመሪያ ዝግጅት ምዕራፍ ስራ። ከዚህ ውስጥም በመጀመሪያው ምዕራፍ 20 ኪሎ ሜትር የወሰን ማስከበር ስራ እና ሌሎች የቅድመ ዝግጅት ስራዎች ተሰርተዋል። 1.2 ኪሎ ሜትር የሚሸፍነው የኮሪደር ልማት ደግሞ የግንባታ አፈጻጸሙ 75 በመቶ ደርሷል። ይህ የኮሪደር ስራ በጣም ረጅም እንደሚታየው፣ ይሄ የተያዘው በዚህ ከሻሸምኔ ወጪ በወላይታ መውጫ ድረስ ያለው ረጅም ፌዝ የሚሸፍን ነው። ይህንን ፌዝ ለመስራት በተለይ ማህበረሰቡ አካባቢውን ልማቱን ለመስራት እኛ የአላባ ህዝብ በጣም ልማት ወዳድ ህዝብ ነው። ይሄ ህዝብ ይሄን ኮሊደር የተሰራንበት ቦታ አጠቃላይ የሰው የዚህ ኤሪያ አካባቢ ሰዎች ራሳቸው ግቢያቸውን አንስተው የሳይት ክሊራንስ ለመስራት ረጅም ስራ የተሰራበት ነው። አጠቃላይ ከ20 ኪሎ ሜትሩ የሳይት ክሊራንስ ስራ ጨርሰናል። ከዚህ ውስጥ ደግሞ አሁን ላይ ከ1.5 ኪሎ ሜትሩ ወደ ፋይናል ወደ ማጠናቀቁ ደረጃ ደርሷል። 10 ኪሎ ሜትሩ ምራዕራፍ ሁለት ዘበለን ደግሞ በቀጣይ ሳምንት ጀምሮ ይፋ የሚጀመር ነው የሚሆነው። ይህ ብቻ ሳይሆን ውስጥ ለውስጥም አካባቢዎች ሁሉ ጽዱ መሆን አለባቸው፣ ውብ መሆን አለባቸው። በማብራት በጽዱ አካባቢውን በመጽዳት በጽዳትም ህዝቡ አጠቃላይ ልማት እየሰራ ያለበት ሁኔታ አለ። ሰፋ ያለ አንዱ እግረኛ ያለው ሁለተኛ ሰፋ ያለ ግሪነሪ ያለው ያው አንዱ የከተሞች እስትንፋስ የሚባለው አንዱ የግሪነሪ ነውና፣ ሰፋ ያለ ግሪነሪ ያለው ሆኖ የውሃ ፍሳሽ ድሬኔጅ አለው። ድሬኔጅም ያለው ሆኖ የሳይክል መንገድ አለው። የሳይክል መንገድም ያለው ሆኖ ሌላው ከሳይክል መንገድም በተጨማሪም ሰዎች ያው በመንገድ እየሄዱ ሊደክማቸው ይችላል። አልፎ አልፎ ደግሞ መቀመጫም ጭምር ያለው ሆኖ ፋውንቴንም ጭምር ያካተታል። ዲዛይን ተሰርቶለት ኦልሬዲ 1.2 ኪሎ ለማገባደድ ወደ 75% አካባቢ ፊዚካ ለፈጻጸም የደረስንበት ሁኔታ ነው ያለው ማለት ነው። የኮሪደር ልማት ስራው የሃላባ ቆሊቶ ከተማን ለነዋሪዎቹ ምቹ ከተማ እንድትሆን ከማድረግ ባለፈም ከተማዋን ተወዳዳሪ የንግድና የቱሪዝም መዳረሻ ማዕከል ለማድረግ የሚያስችል እንደሆነም ታምኖበታል። በዚህም ፕሮጀክቶች በተያዘላቸው ጊዜ ገደብ መሰረት በጥራትና በፍጥነት ለማከናወን እየተሰራ ነው። እነዚህ ልማቶች ሲጠናቀቁ ከተማዋን በኢንቨስትመንት ምቹ በማድረግ ለነዋሪዎቹ ምቹ በማድረግና ና አጠቃላይ የንግድ ስርዓቱ የሚያድግበት ብቻ ሳይሆን ከተማችን ከሀገር አቀፍ ከተሞች ትላል ከተሞች ጋር ለውድድር መወዳደር የሚችል በቂ አቅም እየገነበች ትሄዳለች ተብሎ ይታሰባል። ብቻም ሳይሆን እኛ መወዳደር አለብን፣ እንደ እርስ በርስ ብቻ ሳይሆን ሌሎች ሀገራት ከተሞች የደረሱበት ደረጃ ጭምር ለማድረስ ምቹ ሁኔታ ፋውንዴሽን መሰረት ይጣላል። አጠር ያለ በትንሽ ጊዜ ነው እንጨርሳለን ብለን ያቀድነው የሶስት ወር ፕሮጀክት ነው። ኮሪደርም ሲባል ኦሬዲ አሁን ማክሲመም ቢንቆይ ፕሮጀክት አፈጻጸሙ 75% ስለደረስን፣ ማክሲመም ቢንቆይ አንድ ወር ነው። ከአንድ ወር በታች ባነሰ ጊዜ ውስጥ እንጨርሳለን ብለን ነው እንደ እቅድ የያዝነው ማለት ነው። የኮሪደር ልማት ስራው ለ120 ሰዎችም የስራ እድል የፈጠረ ነው።